ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናቸው? ሰላም ናቸው ወይ? እኔ ሰላም ነኝ አልሐምዱሊላ። ሰላማችሁ ይብዛልኝ ሁሌም። ዛሬ የመጣሁት ዩቲዩብን ለምንድን ነው ሰብስክራይብ ማታረጉት? እኔ እኮ ይገርመኛል አንዳንዴ። አሁን የሆነ ቦታ የሆነ ቤት ገብቼ ሳይ ማለት ነው አንድ ቪዲዮ ለቆ አስር ሺህ ሰብስክራይብ አድርጉታል። ግን የለቀቀው ቪዲዮ ያ ሰው ወይ ደግሞ ያቺ ሴት በቃ የሆነ ማይሆን ነገር ማለት ነው የሆነ የሚጨፈርበት የሚደነስበት ወይ ደግሞ የሚሳደቡበት ብቻ የማይሆኑ ቃላቶችን የሚጠቀሙበት የሆነ ቪዲዮ ሲሆን ነው ሰብስክራይብ የሚደረገው እኛ ሀገር ማለት ነው። እንደዚህ እያለፋችሁ እኮ አሁን ሰብስክራይብ የምትለዋን ነክታችሁ የደውል መለክቷንም ነክታችሁ በዛው ቪዲዮውን ላይክ አድርጋችሁ ብታሳልፉት አንድ ሰከንድ አይፈጅም። ወላህ አይፈጅም አንድ ሰከንድ። እኛ እኮ እዚህ ሚዲያ ላይ የምናወራው ምናምን ቪዲዮ የምንለቀው የማውራት ምናምን ሶስት ኖሮብን ምናምን እኮ አይደለም። ስራ ብለን ነው የያዝ ነው እዚህ ጋር ማለት ነው። እንስራበት እስቲ እንሞክረው ብለን ነው። ስለዚህ ሰብስክራይብ አድርጉ። ስወዳችሁ ስለምናችሁ እንደው እውነት እኔ ይገርመኛል አንዳንዴ። እንዴ እንደዚህ ለብሼ ስለወጣው እንደ ሌሎቹ ስላልደነስኩ፣ ስላልጨፈርኩ፣ ስላልተሳደብኩ፣ የማይሆን ቃል ስላልተናገርኩ ምናምን ነው እንዴ ላለው አሁን እንደዚህ ፌመስ ሰዎች ደግሞ ምናምን ማለት ነው። ይሆን ማይሆን አንድ ሾርት ቪዲዮ ከለቀቁ ዩቲባቸው ላይ የሆነ የሆነ ሚዲያ ላይ የሚታወቁ የመሰውኑ ሰዎች የሆነ እንትን አንድ ቪዲዮ ቢለቁ ቫይራል ይወጣል። እዛው እዛው ደግሞ ሰብስክራይባቸው ራሱ በጣም ከፍተኛ ነው የሚሆነው። የእኛ ስለምን አይሆንም? ያያችሁ ሰዎች ራሱ ሰብስክራይብ አታረጉም። እኔ አሁን ሾርት ቪዲዮ ስለም እስከ አንድ ሺህ ምናምን ሰው ያይልኛል፣ ግን ሰብስክራይብ አታደረጉም። ይህን ዩቱብ ቻናል ከከፈትኩት ቆይተዋል። በጣም ብዙ ቪዲዮዎችን ፖስት ቻለሁ እንደ አቅሜ እየሞከርኩ ያለሁት፣ ግን ሰብስክራይብ የለም። እና ውዶች፣ እያያችሁ አትለፉኝ። የባካችሁን፣ የባካችሁን፣ ክርስቲያኑ፣ ሙስሊሙ፣ ወንድም፣ ሴቱን እያያችሁ ዝም ብላችሁ አትለፉኝ። ዝም ብላችሁ ሰብስክራይብ ብላችሁ ላይክ ማድረግ ካልቻላችሁ እንኳን ሰብስክራይብ አድርጋችሁ ይለፉኝ። በእናታችሁ ስወዳችሁ፣ እንደው እኔ ስራ ብዬ ነው የያዝኩት በዚህ ሰዓት ማለት ነው፣ ስራ ምናምን ስለሌለኝ ስራዬ ብዬ ነው የያዝኩት በዚህ ሰዓት እሱ ላይ ነው ትኩረት፣ ሙሉ ፎከስ እያረኩ ያለሁት እሱ ላይ ነው፣ እዚህ ላይ ነው። እኔም ደግሞ ለእናንተ ጠቃሚ ይሆናል ብዬ ያሰብኩትን ቪዲዮ በሙሉ ወደ እናንተ ይዤ ለመምጣት እሞክራለሁኝ። እናንተም ደሞ እናንተም ደሞ በቻላችሁ ታቀም አበረታቱኝ፣ ላይክ አድርጎልኝ፣ እንደው ጊዜ ካላችሁ ደግሞ ኮሜንት እየጻፋችሁ አበረታቱኝ። ሺ ውዶቼ፣ የማዳም ቅመም ነኝ እህታችሁ ነኝ ዘር በስጋ ባነዛመድም እንኳን እህታችሁ ነኝ። በቃ ግዴታ እኮ እህት ለመሆን ሰውን ለመርዳት በስጋ መዛመድ ግዴታ እንደዛ መሆን የለበትም። ሰው መሆን ብቻ በቂ ነው ሰውን ለመርዳት። ይሄ ደግሞ ከኪሳችሁ ምናምን አይደለም፣ ከእውቀታችሁም አይደለም። ይሄ ምንም አይከፈልበት ነው። ዩቲዩቡን የምትገቡት ለኔ ብላችሁ አይደለም፣ እንደው ስታልፉ እኔ ድንገት ከመጣሁባችሁ ሰብስክራይብ የምትለው እንጂ ለኔ ብላችሁ አይደለም ዩቲዩብን የምትገቡት የምትከፍቱት ማለት ነው። ዳታ የምታበሩት ለኔ ብላችሁ አይደለም። ሌላ ጉዳይ ምናምን ይዛችሁ ይሆናል የምትገቡት ማለት ነው። ስለዚህ በገባችሁ ሰዓት ደግሞ እኔን ካገኛችሁኝ እኔን ካገኛችሁኝ ፎ አድጉኝ በሰብስክራይብ በላይክ ምናምን አዝናኑኝ፣ እስቲ ደስ ይበለኝ። እኔ እኔማ በቃ ተስፋ እየቆረጥኩ ነው። በቃ እንዴት ሰው አይቶ አይቶ ዝም ይላል? ሰብስክራይብ አያረጉኝም፣ ላይክ አያረጉኝም። እንደዚህ የማውቃቸው ሰዎች ብቻ ናቸው እንትን ላይ ያሉት ማለት ነው አሁን እና አንዳንዴ በቃ ተስፋ ቆርጣለሁኛ፣ አንዴ ይቅረብኝ ስላለሁ፣ አንዳንዴ ደግሞ ሁሉም ነገር ያለ ትግል እንደማይሆን ሁሉም ነገር ዋጋ መክፈል እንደሚያስፈልገው ሳቅ ደግሞ መለስ ስልና ወደ ራሴ አይ ሁሉም ነገር እኮ ዋጋ ይፈልጋል የማይሆን ነገር ያለ ዋጋ ያለ ድካም ያለ ጥረት የማይሆን ነገር የለም ብዬ አስብና ከዛ መለስ ብዬ እንደገና መስራት ምናምን ጀምራለሁ። ተስፋ ታስቆርጣላችሁ ማለት ነው። እኔ ግን በቃ እንደዚህ ቤታቸውን አይቼ ምናምን ትንሽ ሰው ቤተሰብ ያላቸውን ሰብስክራይብ አደርጋለሁ፣ ሳልፍ ቪዲዮን ከወደድኩት ደግሞ ላይክ አደርጋለሁ። ምክንያቱም ከእኔ ምንም የሚቀነስ ነገር ስለሌለ ማለት ነው። እና ውዶች የዛሬ የመጣሁት ይሄንን መልእክት ላስተላልፍ ነው። አግዙኝ፣ አበረታቱኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ አይታችሁ አትለፉኝ። እሺ፣ ነገ ደግሞ ትልቅ ቦታ ደርሺ፣ በእናንተ እገዛ በእናንተ መልካምነት ትልቅ ቦታ ደር እሼ እንደማኩራችሁ አልጠራጠርን። አንድ ሺ ያስገቡኝ ቶሎ ቶሎ ብላችሁ ማለት ነው። ከዛ ትልቅ ቦታ ደርሼ ዩቱብ ብር ከፈለኝ እንደዚህ ሆንኩ ምናምን ብዬ አብረን ደስተኛ እንሆናለን። እሺ እና አመሰግናለሁ። አብራችሁኝም ስለቆያችሁ ውዶቼ ወዳችኋለሁ። ሁላችሁንም ባይቸው